መንሱር ስለ እፎይ ተናገረ። የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር። ሚዲያው እፎይ ስለ መንሱር መልስ የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል ሚለውን። አንድ በአንድ በመረጃ ነብዩ ላይ አፕላይ እናሳየዋለን። ለምንድን ነው እግዚአብሔር ፍጥረቱን የፈጠረው? በሌላ አባባል ምን ማለት ነው? ፈጣሪ የሆነን ነገር ፈልጎ አይደለም ፍጥረትን የፈጠረው። አንተ ለምሳሌ የሆነ ስራ የምትሰራው የሆነ ነገር ፈልገ አይደለም። እግዚአብሔር ግን ምንም ነገር ላይ ዲፔንደንት አይደለም። ስለ ሆሳና መጋቢ ሀዲስ ኢንጂነር ነቃ ጥበብ ሌሎቹ ቀናት የተለየ ነው። የሆሳአ ቅላሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማይጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ዲያቆን ሄኖክ ኃይሌ እንዲህ ይለናል። በቃ እመቤታችን ልክ ሊጸነስ ሲል መቷ ነፃት ማለት ሊበላ ሲላጠበው ሳህኑን የሚሊዮን ደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምነው። በሰሙነ ህማማት እንዴት ነው መስገድ ያለብን? እንግዲህ በቤተ ክርስቲያናችን ሶስት አይነት የስግደት አይነቶች አሉ። የመጀመሪያው አድኖ ነው፣ ሁለተኛው አስተብርኮ፣ ሶስተኛው ሳጊድ ይባላል። አሁን የደረሰብን ያሉ ነገሮች ሁሉ ይገባናል። ዲያቆን ብርሃን አድማስ፣ አሁን እየደረሰብን ያለ ሁሉ ይገባናል ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር፣ እውነት ለመናገር ይገባናል። ቡድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት በዓለም ጥግ ሁሉ ይድረሳችሁ መረጃው ለመላው ዓለም እንዲዳረስ ከእናንተ ምጠይቀው አጭር ነገር ነው ላይክ አድርጉ መቶ ሺህ ድረስ የአሮስ ሁለትን ገብታችሁ ሰብስክራይብ ደግሞ ስታደርጉ እጅግ ብዙ ነገሮችን ታተርፉበት አላችሁ በዚህ መኑ አንዴት ርዕሰ ጉዳይ መዘን ሰፋ ያለ ትንታኔ እንሰጥበታለን እኛ ግን ወደ መረጃችን በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማረግና ክብራቸው ምስጋና ይደረሳቸው። እንዴት አላቸው? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት በዓለም ጥግ ሁሉ ይድረሳችሁ። መረጃው ለመላው ዓለም ይዳረስ ዘንድ ትብብራችሁን አሳዩን። የአረሱ ሁለትን ሰብስክራይብ ማድረጋችሁ እንዳይዘነጋም በቅጽታ ወደ መረጃችን እናምራ። በቅድሚያ እንድናደምጥ የምወደው የዲያቆን ብርሃን አድማስን ነው። እንዲህ ይሉናል፣ አሁን እየተፈጸመብን ያሉ ነገሮች ሁሉ እኛ ላይ እንዲደርስ ይገባናል አሉ አስለቀሱንም ጭምር። በጣም ልብን የሚነካ አስደናቂው መልእክት፣ አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር፣ እውነት ለመናገር ይገባናል። እንዴት አንድ ንጉሥ የአንድ ድሃ እርሻ ያምረዋል? አንድ ንጉሥ ሁሉ ያለው የኛ ዘመንም እንደዛ ነው። ይሄ ሁልጊዜ ነው የሚሉ ሊቃውንቱ እንደዚህ ብዙ ያላቸው ምንም የሌላቸውም ሰዎች ትንሽ ነገር ሳይቀር ያምራቸዋል። ዝሙትን ማቆም መቀነስ ማጥፋት ከፈለግ ሆድህን ተቆጣጠረው። ምክንያቱ በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም ይህን አያደርግልኝም እንዲህ አይሆንም አንድ መል ክርስቲያኖች፣ እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን የፈለገ አይነት ዝሙት ፈጽም የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘየማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ መ እምነትህ አድኖሃል ይልሃል ጌታ። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ከህክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ ክርስቲያኖች። በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው ክርስቲያኖች። ሴት ሆይ ለባልሽ ቅድሚያ ስጪ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገ። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችም ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች፣ ጾም መፍራት ይሁዳምነት መገለጫ ነው። አይምርህም የሚልህ ሰይጣን ነው። ወዳጄ አይሰማህም የሚልህ ሰይጣን ነው። እግዚአብሔር ማይሰማል ክርስቲያኖች እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን፣ በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጠደበቅ ቀን ይመጣል። ክርስቲያኖች ጸሎት እና በማንኛውም የህይወት ውጣውረድ ውስጥ ሆነን ጸሎት። ክርስቲያኖች በተለይ ይሄ ዘመን በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከግርጫማ እስከ እግ እስከ ራስ ድረስ የታመምንበት፣ በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልንበት ዘመን ይህ ዘመን ነው። ክርስቲያኖ፣ ጸሎት እውነተኛው ሕክምና ጸሎት ነው። እውነተኛው ሕክምና ጸሎት ነው። በጣም ከምወዳቸው መምህራን መካከል ዲያቆን ብርሃን አድማስ ይገኙበታል። ተስፋን ይሰጣሉ። በየትኛውም የኃጢአት አረንቋ ወድቀን እንኳን ቢሆን በየትኛውም እግዚአብሔርን አሳዝነን ቢሆን ተስፋ ሳንቆርጥ ማረን፣ ይቅር ይቅር ባዩ ይቅር በለን ብንለው እሱ እኛን ይቀር ለማለት የሚጣደፍ አምላክ ነው። ምንድን የሚባለው የተራበሰው ሰው ለመብል እንደሚቸኩለው እንዲሁ እግዚአብሔር ኃጢአተኛውን ለመማር ይቸኩላል ይላሉ አንድ ሊቅና በየትኛውም በየትኛውም እግዚአብሔር አይምረኝም ብላችሁ በምታስቡት ኃጢአት ውስጥ ሁሉ እግዚአብሔር ሆይ ይቅር በለኝ በሉት፣ እርሱ ፈጥኖ ደኛ ይመጣል ያሉ ይነግሩናል። ተስፋ ስለሚሰጡኝ ስለመወዳቸው ነው ለእናንተ በድጋሚ ይህንን መልእክት ያጋራሁላችሁ ለመምራችን ቃሉን ያሰማልን እያልኩኝ ሰሙነ ሕማማት እየቀረበ ነው። ከዚያ በፊት በዓለ ሆሳና በፊታችን ሰንበት ይጠብቀናል። ሆሳና በጌታችንና አምላካችን እንግዲህ አቤት ከሚባሉ ዘጠኙ ማለት ነው አንዱ በዓል ነው። በዓለ ሆሳና በተናቀቺቱ በአህያዋ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም የመግባቱን ዜና የሚነገርበት እነዚህ ህጻናት ዝም እንኳን ቢሉ ድንጋዮች አፏቸውን ከፍተው ያመሰግኑኛል ብሎ ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ የተናገረበት እጅግ ደስ የሚያሰኝ ቀን ነው። ሁሉ በአንድነት ያመሰገነበት የከበረ ሲሆን፣ ንጉሥ ሲሆን በአህያ ውርንጫ የተመላለሰበት እርሱ ከእኛ ጋር አንድ ሆኖ የመሰለበት በተናቀችቷ ላይ የተቀመጠበት ዕለት ነው። ባለ ሆሳና ለመሆኑ ሆሳና ምንድን ነው? ይህንን አመስጥረው የሚነግሩን በስፋት የሚነግሩን መምህራችን መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያሉ ናቸው። እንዲህ ይሉናል። ከሌሎቹ ቀናት የተለየ ነው። የሆሳ ነው። ቅዳሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማይጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ሲገቡም አሌሎያ መበው ብእሲ እየተባለ እንደየቀናቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን ይለያያል። እሑድም ሲሆን እንደዚያው ያ እየተባለ ይገባል። በሆሳዕና ጊዜ ግን የሚገቡት በምሥራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣ ድምፅ አይሰማም። ማይጠንተ ወርቁን ይይዛሉ። ነገር ግን መሶበው ወርቁን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ ህብስቱን የያዙት ከቤተ ልሔም መጥተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ ዲያቆናቱ ማለት ነው የቤተ መቅደሱ በር ሁሉም ይዘጋል የቤተ መቅደሱ በር ሁሉም ይዘጋል ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊልቱን ወደ ምዕራብ አዙሮ ይቆማል ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው ይቆማሉ እና ዲያቆኑ በልዑል ቃል በዜማ በጡም ዜማ በእዝል ዜማ አርህው ቆሃተ መኳንንት ብሎ ሶስት ጊዜ ያዜማ። ትርጉሙ ምንድን ነው? አርህው ውሃተ መኳንንት ማለት መኳንንት ደጆቻችሁን ክፈቱ ማለት ነው። ባለስልጣናትን፣ ባለጸጎችን እነዚህን የሚያሳይ ነው። በተለያየ ስልጣን በመንፈሳዊም በስጋዊ ማዕርግ ያሉ ሰዎችን የሚያሳይ ነው እና ካህኑ ውስጥ ይሆንና ዲያቆኖ አርህው ውሃተ መኳንንት የሚለውን ሶስት ጊዜ ካዜመ በኋላ ካህኑ ከውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሃት ብሎ ይጠይቃል እቱ ዝንቱ ንጉሰ ስፋት ማለት ይህ የክብረ ባለቤት ጌታ ማን ነው? በሩን ክፈቱ የምትለው በሩን እከፍትለት ዘንድ ይገባ ዘንድ እሱ ማን ነው? ስለማን ነው የምትለኝ? ስለማን ነው ክፈት የምትለኝ ብሎ ካህኑ በውስጥ አሁንም በልዑል ዜማ በእዝል ዜማ ይጠይቀዋል። ሆሳዕና ደርሷል። በዓለ ሆሳዕና ትዝታ ያላችሁ በርካቶች እንግዲህ በጣም ደስ እንደሚላችሁ የናፈቃችሁ ነገሮች እንደምትጽፉም ተስፋ አድርጋለሁ። በዓለ ሆሳዕና እንግዲህ በተለያዩ በተለይ በልጅነት በሰንበት ትምህርት ቤት ህይወት ያለፋችሁ በተለያዩ ቦታ ላይ ያለፋችሁ ትዝታው ይኖራችኋል ብዬ አስባለሁ። ምክንያቱም ህፃናት ደቂቃን ከብሮ የሚታዩበት ስም እግዚአብሔርን የጠሩ በእግዚአብሔር ስም የሚመጣ ብሩክ ነው ሆሳዕና በአርያም እያሉ የሚያመሰግኑበት እጅግ ደስ የሚያሰኝ ቀን ነው። ክርስቶስ በዚች ቀን ዘንባባ ዛፍ ዝንጣፊ የያዙ በርካቶቹ ተቀብለውታል። ልብሳቸውን እያነጠፉ ክርስቶስን ተቀብለውታል። እጅግ ደስ የሚያሰኝ ከአብይ ጾም ስምንተኛ ሳምንት ላይ የምንገኝባት እሁድ ሰንበት ናት። እንኳን ያደረሳችሁ በድጋሚ ለማለት እወዳለሁ። ባለ ሆሳና ጋር በተገናኘ ያሉ መረጃዎችንም ሰፋ አድርጌ የማቀርብላቸው ይሆናል። ሆሳና ማንሳታችን ካልቀረ በሆሳና ደግሞ ቀጣይ ወደ ስሙነ ህማማት ነው የምንገበው። ታዲያ በስሙነ ሕማማት ስግደት እንዴት ነው የምንሰግደው? ይህንን ጥያቄ ጠይቃቸኋል። ራሳችሁን እንግዲህ ላይክ አድርጉና መልሱን ተከትለን እንመለስ። እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያቸዋለሁ። ይህንን ቪዲዮ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋል። እንግዲህ በቤተ ክርስቲያናችን ሶስት አይነት የስግደት አይነቶች አሉ። የመጀመሪያው አድንኖ፣ ሁለተኛው አስተብርኮ፣ ሶስተኛው ሰጊድ ይባላል። አድንኖ እንዴት ነው የምንሰግደው ስንል ከወገባችን ጎንበስ በማለት የምንሰግደው የስግደት አይነት ሲሆን አስተብርኮ ደግሞ የምንለው ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬት ሳይነካ የምንሰግደው የስግደት አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ነው። ይህ ደግሞ ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬትን ነክቶ የምንሰግደው የስግደት አይነት ነው። ስለዚህ በዚህ በሰሙነ ሕማማት የትኛውን የስግደት አይነት ነው የምንሰግደው ካልን ሰጊድ የተባለውን የስግደት አይነት እንሰግዳለን። እንግዲህ ከሁለት ሺህ ዓመታት በፊት የተፈጸመውን የጌታችንን መከራ ዛሬ እንደሆነ እያሰበች ቅዱስ ቤተክርስቲያን ይህንን ሳምንት ታሳልፋለች ማለት ነው። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በስትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድን ነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠይቅ ነው ማለት ነው። እንደሚታየው እጅ ልክ እስረኛ እንደዚህ ነው የሚታሰረው እና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበር ነው እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከእስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንም መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ወይም ደግሞ በትንሹም ቢሆን ሕማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። ሰላመ ክርስቶስ ይብዛል። ስሙነ ሕማማት ቀርቧል። በዛ ሰፋ ያለ ትንታኔ በእርግጥ በደንብ እንሰጥበታለን። ስግደታችን ግን እንዴት ሊሆን ይገባዋል? የክርስቶስን መከራ ሞት ሕማሙን እያሰብን እንስገድ በሚል ነው ወንድማችን የተናገረው። እንግዲህ ለዛ ያብቃን፣ ለትንሳኤውም እንዲሁ ለትንሳኤው ብርሃኑም እግዚአብሔር ያብቃል። ፍጥረትን እግዚአብሔር አምላክ ለምን ፈጠረ? ለምን የፈጠረ ይመስላችኋል? ዲያቆን ዮሐንስ ጌታቸው እንዲህ ይለናል። ፍጥረትን እግዚአብሔር ለምን ፈጠረ? ባይፈጥርም ቢፈጥርም ለእግዚአብሔር ጥቅም አይሰጥም። በሌላ አባባል ምን ማለት ነው? ፈጣሪ የሆነን ነገር ፈልጎ አይደለም ፍጥረትን የፈጠረው። አንተ ለምሳሌ የሆነ ስራ የምትሰራው የሆነ ነገር ፈልገን አይደለም። አይደለም እግዚአብሔር ግን ምንም ነገር ላይ ዲፔንደንት አይደለም። ፍጥረትን ሳይፈጥር በፊት ብቻውን ነበረ ስለዚህ ወደ መፍጠር የመጣው እኮ ለእግዚአብሔር የሚጎላው ነገር ኖሮ ሊጨምር አይደለም። እሺ፣ እንዲህ ካልሆነ ለምን ፈጠረ? ሊቃውንት ሶስት መልስ አላቸው። አንደኛ ለምግበ ስጋ፣ ለምግበ ነፍስ፣ ስዘረዝረው ግልጽ ይሆናል። ምግበ ስጋ፣ ምግበ ነፍስ ማለት ለስጋችን መብል የሆኑ ፍጥረታት አሉ። እጽዋቱ ሊሆን ይችላል። ከእንስሳቱም የሚበሉ የማይበሉ አሉ፣ ይታወቃል። ለምግበ ስጋ የሚሆኑ ማለት ነው። ምግበ ነፍስ የምንለው ደግሞ አሁን ሃይማኖታዊ ጉዳይ ስለሆነ እያነሳ ያለ ነው። ህብስትና ወይን ይቀርባል። ያን ህብስትና ወይን በቅዳሴ ካህናት ይለውጡታል። የክርስቶስ ስጋና ደም ይሆናል። ያ የክርስቶስ ስጋና ደም የነፍሳችን መብል ነው። የዘላለም ህይወት የምናገኝበት ነው። ስለዚህ ምግበ ነፍስ የሚሆነው ፍጥረታዊ የሆነው ህብስትና ወይን ቀርቦ ያ በጸሎት ተለውጦ የክርስቶስ ስጋና ደም ይሆናል። በዚህ ምክንያት ፍጥረትን እግዚአብሔር የፈጠረው ለምግበ ሥጋ ለምግበ ነፍስ ተብሎ አንደኛ ይነገራል። ሁለተኛ ለአንክሮ ለተዘክሮ ይባላል። አንከረ አደነቀ ማለት ነው። ዘከረ አሰበ ማለት ነው። ስለዚህ ፍጥረትን እግዚአብሔር የፈጠረው በፍጥረቱ እግዚአብሔር እንዲታወቅ እንዲታሰብ ለማድረግ ነው። ለምስጋና ነው። እግዚአብሔር ፍጥረቱን የፈጠረው ለአንከሮ ለተዘክሮ በፍጥረቱ እግዚአብሔር ለመደሰት ነው፣ በማለት ነው መምህራችን መምህር ዮሐንስ ዲያቆን ዮሐንስ ጌታቸው ያስረዱን። የዲያቆን ሄኖ ኃይሌን መልክ ተከታትለን ስለ እፎይ ጉዳይ ደግሞ ሰፋ ያለ ትንታኔ እናቀርብላቸዋለን። ታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መቷነጻት ማለት ሊበላ ሲል አጠበው ሳህኑን የሚሊዮን ደላት ያስተሳሰብ ነው ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። ወደ ቁባቱ ልምጣ መሰለኝ ብዙ ያገቡ ሰዎች ይሄ ፖሊጋሚ አለ የሚለው ላይ ልክ ነው መጽሐፍ ቅዱስ ላይ በጣም ብዙ ሚስቶች የነበሯቸው ስርወ ሃይማኖት ተብሎ የሚጠራው አባታችን አብርሃም ጨምሮ ማለት ነው አጋር ገረዱ አለች። ልጁ ያይቆብ ደግሞ አራት ፈልጎም ባይሆን አራት ሚስቶች ነበሩት። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰሎሞን ደግሞ ያው ከአባቱ በተማረው መሰረት አባቴን እሰማ ልጅ ነበርኩ ይላል እና እሱ ደግሞ ብዙ ነው ሰባት መቶ ሚስቶችና ሦስት መቶ ቁባቶች። እንደውም ትንሽ ግራ ያጋባ ሚስቶቹ ብዙ ናቸው፣ ቁባቱ ሦስት መቶ ናቸው። እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን። ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ከዛ በኋላ በዚህ በወደቀ ወይም በኃጢአት ምክንያት በተበላሸው ዓለም ላይ የኖሩ ሰዎች በተለያየ ምክንያት ከህግ ወጥተው ህግ ከመሰራቱ በፊት የነበሩትም በአይምሮ ህግ ተመርተው ላያደርጉት ይገባ የነበረ ነገር ሲያደርጉ በኋላ ሰዎች ደግሞ ህግም እያለ ህገ ኦሪትንም ጥሰው አታመንዝር የሚለውን ጥሰው ከአንድ በላይ ብዙ እንዳገቡ ተጽፏል ይህ ምንድን ነው የሚያሳየው መጀመሪያ መጽሐፍ ቅዱስ እንደማይዋሽ ነው መጽሐፍ ቅዱስ የተጻፈውን የተፈጸመውን ታሪክ ሁሉ ጽፏል አይ ይሄ እንኳን ጥሩ አይደለም ለአራያ አይሆንም እያለ ኤዲት አድርጎ አላወጣውም ከሁሉንም ነገር መጽሐፍ ቅዱሱ ጽፎታል። ግን መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል አብሮ ማለት ነው። ከአንድ በላይ ማግባት ምን ጦስ እንዳለው፣ ምን አይነት ማህበራዊ፣ መንፈሳዊ እና በቤተሰብ ህይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋል። ለምሳሌ ዳዊት የዳዊትን ታሪክ ብታዩ ብዙ ሚስቶች ነበሩት። አዎ ነበሩት፣ ግን ራሱን አለመግዛት ነው የፈጠረበት። ለዛ ነው የሰው ሚስት ቀምቶ ሰው እስከ ማስገደል ድረስ ያደረሰው፣ ለሆነ ጊዜ የመጣበትን ጊዜያዊ ፈተና ማለፍ ስላልቻለ፣ ራሱን መግዛት ስላልቻለ። ስለዚህ ማመንዘር ህይወትን አንዴ ከለመድከው በኋላ ራስን መግዛት ስለማትችል በሆነ ፈተና ትወድቃለህ፣ ከእግዚአብሔር ልትጣላ ትችላለህ። ጣዖት እስከ ማምለክ ያደረሳቸው ሰዎች አሉ። ብዙ የማግባት ሰሎሞን ብዙ ሚስት አግብቷል። ብዙ ቁባት ነበሩት። በመንፈሳዊ ወቱ መጨረሻ ላይ ጣዖት እስከ ማስመለክ ድረስ ልቡን ወደ ጣዖት አዘነበሉት ሁሉ ይላል መጽሐፈ ነህሚያ ላይ እግዚአብሔር እንዴት እንዳዘነበትና ሰሎሞንም እንዴት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ባል ለአንድ ሚስት ብቻ ነው የሚፈቀደው ከዛ ውጭ አይፈቀድም። ምክንያቱም በቤተ ክርስቲያን የቆመ የመጨረሻ ህግ ነው ምናልባት በሞት ቢለይ ሌላ ማግባት ይችላል ድጋሚ በሞትም ብለይ አሁንም ማግባት ይችላል ከሶስት በላይ ግን አይቻል ከዛ በኋላ በምንኩስነት እንዲኖር ነው የሚፈቀደው በክህነት አገልግሎት ላለ ደግሞ አንዴ በሞት ከተለየች ከዛ በኋላ ማግባት አይችልም በቤተ ክርስቲያናችን ያለ ስርዓት ይህ በመጽሐፍ ቅዱስ ግን ለምሳሌ ሰባት መቶ ሚስቶች ሶስት መቶ ቁባቶች ለሰለሞን ለዳዊት የተለያዩ ቦታዎች አግብተው እንደነበሩ ይጠቅሳል መጽሐፍ ቅዱስ ያ የጠቀሷቸው ወይም ደግሞ አግብተው የነበሩ ኋላ ቅዱሳን የሆኑት ግን መጨረሻ ላይ የመጣባቸውን መከራ መጽሐፍ ቅዱስ ዘርዝሮ አስቀምጧል። ስለዚህ ከዛ በኋላ ጸንቶ ያለው ህግ እኛ የምንቀበለውን ያለው እውነት አንድና አንድ ብቻ ማግባት ይቻል። ከዛ ውጭ ግን ፍጹም ተቀባይነት የለውም። ሌሎች ቤተ እምነቶች ያለውን ስለምታውቁ ማለት ነው። መንሱር ከሰሞኑ ስለ እፎይ አንድ ጉዳይ አነሳ። መንሱር ያለው ምንድን ነው የሚለውን ተከታትለን እፎይ ደግሞ የሰጠውን መልስ አያየል አስደምጣቸው እስቲ ይሄ መንሱር የሚሉት ሰውዬ የሰጠውን አስተያየት ሰምተን እንመለሳለን። ከዛ ቤት ግን ይህን ቪዲዮ የምትመለከቱ ሰዎች ሼር፣ ኮፒ ሊንክ፣ ሬፖስት እና ሜንሽን ያደረጋችሁ ለመንሱርም ሆነ ይሄ ጉዳይ መለከታቸው ለምትላቸው ሰዎች አደርሱልኝ። ቀጥታ ወደ ቪዲዮ እንሂድና አሳብ እንሰጣለን። ሰው አንድ ተራ ተራ ምንም እዚህ ግባ ማቴው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ፣ ሌላው ዱርዬ ይነሳና መሳደብ ያልተማረ ሀብታን ድሃን የፈጠረ ይመስለዋል ላሉ የእግዚአብሔር አስተምሮ የሚለው የሰው ልጅ በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ተብሎ ተጽፏል። አንተ ግን ገና ስለ ዕለት ጉርስ የምትጨነቅ ተራ ሰው ነህ። እፎይን ለመናገር ስትደፍር አፈርኩብህ። አንተ ቀርቶ ኡስታዞችህ እንኳን የመጽሐፋቸውን ጉድ ከእፎይ ነው የሰሙት። አንተ እኮ ቢገባ የሙስሊሙ ወዝ የሌለ በዚህ እድሜ ስለ ጃኬት፣ ስለ ሽቶ፣ ስለ ምናምን ቅራቅንቦ የምትጨነቅ ከንቱ ሰው ነህ። የሚገርመው አንተ ተራ ያልከው እስኮ ሙስሊሞች እራሳቸው እንዲመለከቱና እውነቱን እንዲያውቁ ያደረገ መመስገን ያለበት ጀግና ነው። ያም ካልሆነና ችግር አለበት ተብሎ የሚታሰብ ከሆነ አንተ እንኳን እውቀት የለህም። እውቀት ካላቸው ሰዎች ጋር መሞገትና መናገር የተቻለ እንዲህ ወርደህ ሚዲያ ላይ መጥተህ እንዲህ አይነት የባለጌ ቃል ስትናገር ሳይ አፍሬብሃለሁ። ለእውነት ለመናገርና ትክክለኛውን መናገርም አትችልበታለህ። ለማንኛውም ወደፊቱ ግን እንዲህ አይነት መጥፎ መጥፎ ነገሮችን ከመናገር ልትቆጠብ አደራ እልሃለሁ። በዚህ አጋጣሚ ግን ብዙዎች እንዳሉት ይቅርታ መጠየቅ መቻል አለብህ። በጣም ከአንተ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር። ሚዲያው አንድ ነገር ማወቅ ያለብሽ ዲነል ኢስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ዌል ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሐቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነቢዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ወን ፕሮፌት ኢንተራፖን ር ሂሴት ቱ ር ጊቭ ሚ ዩር ሰልፍ ኢን ሜሬጅ ሴ ጊፍት። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። የደውምን ይላታል። በጋብቻ ብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት ምታጠባ ከሆነች ሺ ሰይድ ካን ኤፕሪንስስ ጊቭ ሄርሰልፍ ኢሜሪት ቱ አን ኦርዲናሪ ማን። ምን ብላ መለሰችለት? እሷም ንግሥት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛዋም ሴት ለጋብቻ እንኳን ጠይቅያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለውኝ። የለችም፣ ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ እራሷን አሳልፋ ልሰጣ ትችልም ብላ መልሳለታለች ማለት ነው። ሶ ተራህ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው፣ ሳያል ቡካሪ 5255 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ ጠበሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ይኸው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድን ነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጣ አጠጥቶ እህ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሩ አባቷን ልብ በሉ። ለምንድን ነው ያደረገው አባቷ? እህ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጠላ እንደነበረ እንዳስጠጋችው ሱራ 93 ቁጥር 6 ላይ የቲም ሆነ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ ጥገኝነት የተጠየቀና የተጠጋ ገሌ ገብቶ የኖረ ነው። ማንጋ ነው ገሌ ገባው በሃያ አምስት ዓመቱ አርባ ምናምን ዓመቱ ላይ ከድጃ ጋ ማለት ነው። እንዴት የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር ዘጠና ሶስተኛው ሱራ ቁጥር ስምንት ላይ ደሃ ሆን አገኘህ አከበረህም ይላል ሞሐመድ ምን ነበረ ደሃ ነበረ ማለት ነው በሀፍት የተመነጻደከው መንሱር ነቢይህ ደሃ ነበረ አከበረህም ይላል እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር እብን አባስ ምን ይላል ተንዊር አልሚቅባስ ሚን ተፍሲር እብን አባስ እንደዚህ ይላል በማን የከበረው ይላል በከድጃ ገንዘብ ነው የከበረው ይላል ስለዚህ የሙሐመድ ሀፍቱ ማንነው? የከድጃ የከዲጃ ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው እሷን አለ ዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብረዋል ማለት ነው በቀን አንዴ እንኳን ማይበላ አለ ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው ማስረጃ

በኬቮፌራ ውስጥ በነበረበት ሰዓት ላይ ምግቡን ዞሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ዞሄድ ነበር ይላል። ስለዚህ ሹገርማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ የተሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሞሐመድ አሮጊቷን አግብቼ በዛ ስለማይቋጠርልኝ ስላልነበረ ነው። አንድ ቢሊየን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል፣ ሙሐመድ ይመልሳል። ሳሂህ አል ቡካሪ 1913 ላይ ዘ ፕሮፌት ሴድ ነቢዩ እንደዚህ አለ፣ ዊ አር አን ኢሊትሬት ኔሽን እኛ መሀይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው መሀይማን አንድ ቢሊየን መሀይማን ቢኖሩ ታዲያ ምን ትርጉም አለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነቢይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት ከድሜህ እንደዛ ነገር ለገንዘብ ብለህ እንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አቃለውኝ ማለት መረጃዎች ስለደረሱኝ ዛ ዛማች ፋር መሄድ አልፈለግኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህም ቪዲዮ የሚመለከቱት ክርስቲያኖች ስላሉ፣ ለሙስሊሞች ግን ሱና ነው ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ስንት ሴት እንደ ነቢይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ እንደዛ ነገር ላደርግ ስለማልችል ነው። የተወዳችሁ ቤተሰቦች እንግዲህ እፎይ ተመልሷል። እንደተመለሰም ለመንሱር ነው መልስ የሰጠው መልስ የሰጠበትንም ነገር አድምጠናል። መንሱር እንግዲህ ከሰሞኑ ቁርስ በልቶ ምሳውን እንኳን መድገም የማይችል ሰው ያለ ሲሳለቅ እንደነበረ አይዘነጋም። በአጠቃላይ ግን መልሱ ተሰጥቷል። በቀጣይ ደግሞ ሌሎች ጉዳዮችን ሰፋ አድርጌ ነው የማቀርብላችሁ። ላይክና ሼር፣ ሰብስክራይብ በማድረግ ትብብራችሁን፣ አጋርነታችሁን በማሳየት ዘውትር ከጎናችን እንድትቆሙ በስት እናንጠይቃችኋለን። ይህ የእናንተም የእኛ የሚሆነው ተወዳጁ ያሮስ ሚዲያ ነው። ያሮስ ሁለት ላይ አንዲት ጉዳይ መዘን ሰፋፊ ትንታኔዎችን እንሰጣለን። ስለ እፎይም የምናነሳቸው ነገሮች አሉ። ያሮስ ሁለት እንግዲህ ሰብስክራይብ ያደረጋችኋል፣ አስከፍታችሁኛል። ሰብስክራይብ አድርጉ፣ ሊንኩን ዲስክሪፕሽን አስቀምጫለሁ። ሁላችሁም ያሮስ ሁለትን ሰብስክራይብ አድርጉ፣ ሼር አድርጉ። ተሰነባበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።